አምሮ ብሽ ደምቆብሽ ነው የመጣሽው። አብርሽ ደግሞ ለሚስትህ የማትሆነው ነገር የለም እና አድምቆ አሸብርቆ አመጣት። ውድ ቤተሰቦች እንደት ዋላችሁልኝ? ደህና ዋላችሁልኝ? ከኔ ጋውል ሰላም ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ፎቶው የታለ እያል የምን ነበረበት በቀን ለቃችሁልን። ስናሽቃብጥ በዋልንበት ስናሽቃብጥ እኛ የእናንተ አሽቃባጮች ስናሽቃብጥ ብንውል ምን ችግር ነበረበት? ለማንኛውም መልካም ጋብቻ ብያለው። እንኳን ደስ አላችሁ ወልዳችሁ ክበዱ ለማለት እወዳለሁ። እና ለሁላችንም ደግሞ ለመቀኛውም፣ ለጠላቱም፣ ለደስተኛውም፣ ለሚወዳችሁ ለወዳጃችሁም እንኳን ለዚህ እች ቀን ደርሳችሁ ምንድነው አሳያችሁ ነው የሚባለው? አዎ አሳያችሁ ለማለት ማለት እወዳለሁ ማለት ነው። ውድ ቤተሰቦቼ በመጨረሻ መንገዴ ተሳክተዋል። እውነት ለመናገር አንድ ነገር ነበረ። እሱም ደግሞ ያው አተስተካከለ ማለት ነው። እሱ ሲስተካከል ነበረ ይለቀቅላቸው ያልኳቸው የነበረው ያውና እንግዲህ ተስተካክሎ ገና ቅድም ነው በነገራችን ላይ መረጃ ያደረሰኝ እኔ መግሪብ አካባቢ ይመስለኛል። እና ውድ ቤተሰቦች፣ ለማንኛውም ሄድ በጣም ነው ደስ ያለኝ ማለት ነው።

ነው የምላችሁ። ምን አይነት አስተዳደግ እንደምታድጉ አላውቅም። አንዳንድ ሰገጤዎች ማለት ነው። ወይኔ ተሳደብኩ እና፣ ውድ ቤተሰቦች ለማንኛውም እናንተም እንኳን ደስ አላችሁ። ቲክቶከሮችም፣ ዩቱበሮችም፣ ምቀኛሞቹም፣ ጠላቶቹም፣ ወዳጆቹም እንኳን ደስ አላችሁ። የብሬ ነው የምላችሁ። አንድ ችግ ነገር ቀርተዋል። ያቺ ነገር ስትስተካከል የቤሎ ምርጫውም ደግሞ የቤሎ ቪዲዮ ይለቀቅላቸዋል ብያችሁ ነበር እና ተስተካክለዋል ማለት ነው። ያንን ነገር በጣም አዳጋጅ የሆነ አዳጋጅ የሆነ ወይም ደግሞ ብቻ በጣም አህዛ ያዳረጋቸው በዛ ሲያስወጣ በዛ ሲያስገባቸው በዛ ሲያስወጣ ብቻ ብዙ መከራ አሳይቷቸው ግን አሁን ተስተካክለዋል እላችኋለሁ። እንኳን ደስ አላችሁ። በድፍኑ ማለት ነው የምታቆም ታቃላቸው የማታቆም ደግሞ ያው በድፍኑ እንኳን ደስ አላችሁ። ሰምታችኋላ። አሁንማ ብትቀሩ አሁንማ የነገር ነገር በታደርጉ ዶሮ እንዳዴ እንደ ቋንጣ ነበረ የምትብጣላጠሉት እና እንኳን ደስ አላችሁ፣ እንኳንም ተሳካላችሁ። በጣም ደስ ብሎኛል እላችኋለሁ ውድ ቤተሰቦቼ ቲክቶከሮች ሰምታችኋል ወይስ አልሰማችሁም? መኪን እነሱ ነው የምጠብቁት። ማን ጠብቃችሁ ትውላላችሁ? እኛም እነሱ ጠብቀን ነው የምንውለው። የሩታ ይበል ደግሞ ያው በቻናሉም እየጠፋ ነበረ። ዛሬ ደግሞ እንግዲህ ብቅ ብለዋል ማለት ነው። አቶ አብርሽ እና አሸብር ማለት ነው። እኔ አሸብር ይሻለኛል ብለዋል ከአበጋዝ ማለት ነው። እና አሸብር አሸብር ገና ይመራቸዋል። የብሬ ብላቸው ገና ትመራላችሁ። እንደዚህ ከእግር በታችሁ ሆናችሁ ነው የምትመሩት። እያንዳንድሽ እናንተ እንደ ጉንዳ ማለት ነው

እንደ ጉንዳ ሰው እኛ ሰዎች ስንባል በጉንዳ ላይ እንሄዳለን አይደል? አቁመን ሳናያቸው ምናምን፣ እንደዛ ነው የምትሆኑት። ስለዚህ ያ ከምትሆኑ እኩል ብንሆን አይሻልም? ማለት ሁሉም እኩል ቢሆን፣ የሰው ልጅ እኩል ነው በነገራችን ላይ የሚያንስ የለም። ነገር ግን አንዳንድ ስግጥ ያለ ስድ በምትሳደቡ ወይኔ በላቸው፣ አስተዳደግ ትጠላላችሁ። ቤተሰብ ወልዶ ያሳደገው እናታችሁ መገመት አያቅትም፣ አባታችሁ መገመት አያቅትም። አሁን ዛሬ ላይ የጻፉት ሰሞኑ፣ አንዲቷ ስግጥ ያለች የጻፈች ነበረች ያቺ ኮሜንቷ ሳላጠፋው ድጋሚ መልስ አመጣችና ዛሬ ጻፈች ማለት ነው። እና የሆነ በሽታ ሰጥቶኛል ብላኛለች፣ ሰሞኑ ራሱ ማለት ነው። የሆነ በሽታ አለብኝ አለች። ከዛ እንደዛ አለች እላችኋለሁ። አስተማማኝ አይደለሁም የሆነ በሽታ አለብኝ ብላኝ ነበረ እና አሁንም እኔ ጾመኛ ነኝ እጥፍ በእጥፍ ድርብ በድርብ ከዘር ማንዘርሽ የሚተርፍ በሽታ ይስጥሽ። ምክንያቱም ዛሬ ነጅሰሽኛል ዞልመሽኛል ማለት ነው እና እሳት እራሱ ዘይት እራሱ አቃጥሎኛል። እውነት ለመናገር በሷ ኮሜንት ንዴት ውስጥ ገብቼ እና ድርብ ለዘር ማንዘርሽ የሚተርፍ በሽታ ያደርግልሽ። እኔ ልሳደብ አልፈልግም ነበረ፣ ነገር ግን አንድ ሰው ሳትደርሱበት የሚደርስባቸው ሰው እንዴት ነው እንደዛ ያድርግሽ። እኔ እውነቴን ነው የምልሽ ስተፎርላ ሌላ ሲመላ ይቅር ይበለኝ። እኔ እንንም እኔ ሳልደርስባቸው አትድረሱብኝ። እና ለማንኛውም እንኳን ደስ አለሽ፣ ወይም ደግሞ ተቃጠይ። ያው ተስተካክሎ መጥተዋል። እውነት ለመናገር ያቺ ነገር አንቺ ያቺ ነገር አልተስተካከለችም። የነበረችዋ ነገር አሁን ላይ ተስተካክለዋል። እላችኋለሁ ውድ ቤተሰቦች፣ እኔ እውነት ለመናገር በጣም ጭንቅ ነበር ያለኝ ጭንቅ እንዲህ ለምን እንደሆነ ታውቃለች? የጨነቀኝ አለመምጣታቸው ወይም ደግሞ አለመስተካከሉ ብቻ ሳይሆን በጊዜው ይስተካከላል፣ በጊዜው ይመጣሉ። ነገር ግን ሰው ያብጠለጥላቸዋል፣ እንደ ቋንጣ ይሰቀላሉ፣ ሰው ያወራባቸዋል፣ ብዙ ነገር ይባሉ ነበረ ባይስተካከል ኖሮ እና ለዛ ነበረ የጨነቀኝ እንጂ ለሌላ ነገር አይደለም። እነሱ በየትኛውም ሰዓት ማድረግና ወይም ደግሞ መምጣት ይችላሉ። ነገር ግን የሰውን አፍ የሰውን አይን እንዲህ አንድ ሰው ከተናገረባችሁ ተናገረባችሁ ነው። ሁሌም እንደዚህ ሊያደርጉ ነበረ፣ እሱም ነው እንደዚህ ያደረገው። እንመጣለን ብለው ነበረ ቀሩ፣ ይህንን ቀለበት እናደርጋለን ብለው ነበረ ቀሩ ብለን እንወቅሳቸው ነበረ። ነገር ግን የሰው ልጅ ራሱ ያለበትን ሰው ያለበትን ነገር ራሱ ነው የሚያውቀው። እናንተ የምትኖሩበት የምታውቁት ራሳችን ናቸው። እኔም ስለ እኔ የማውቀው ራሴ ነኝ እንጂ ሌላኛው ሰው አያውቅም ማለት ነው። እና ሁሉንም ነገር ወደ ሚዲያ አይወጣም እላችኋለሁ ውድ ቤተሰቦቼ፣ ነገር ግን አሁን ተስተካክሏል እንኳን ደስ አላችሁ። ለማንኛውም እኔ በጣም ነው ደስ ያለኝ። እውነት ሄዱም ብላችሁ እንዲዳበር ደስ እንዳለኝ እና አስር አካባቢ ተስተካከለ ወይ ስላልተስተካከለም ተባልኩኝ። እንዴት እንደተቃጠልኩ እንዴት እንደነደድኩ እስከ መግሪብ ራሱ ጠብቄ፣ የዛኔ ደግሞ እንደዚህ እንደዚህ ተባልኩኝ እላችኋለሁና በጣም ደስ ብሎኛል። ለማንኛውም መታችሁ ደግሞ ዘና ብላችሁ በሰላም በደስታ በፍቅር የምትመለሱ ያደርጋችሁ እላችኋለሁ እና አሩታዬ ደግሞ የሁለተኛው ቤሎ አምሮብሻለው ነት ነው ብ የመጀመሪያው እያናከል አይደለም፣ አብርሽ ነው የመረጠው። የሁለተኛውም ችግር የለውም፣ አብርሽም አለበት። ሆ ደግሞ እንዳትይዞ፣ አብርሽም አለበት። የሁለተኛው በጣም የምታምሩ እናንተ እናንተ በስስት እኮ ነው የሚያያት፣ በስስት በስስት አብርሽ፣ ምን ነው ሸዋ፣ እዛ አጠገብ ለአጠገብ ቁጭ ያለው ተነጊ እያስቀናሃቸው እኮ ነው

ሌላ ማንም የሚመጣው ጋይስ፣ እንትና ማርቆስም እኮ ሊመጣ ነው። ማርቆስ አዎ፣ ማርቆስም ይመጣል። በቃ ትናንትና ሰባት ሰው ቁጥር የነበረ ዛሬ ማርቆስ ተጨመረ፣ ስምንት ሆኑ ማለት ነው። ኤፍሬም እኔ አላውቅም፣ ስለ ኤፍሬም እውነት ለመናገር እኔ አላውቅም። መኪድ ይመጣል። የወንድሙ ሰርግ አይመጣም ብሎ ማለት አይቻልም። ይመጣል፣ እርግጠኛ ነኝ። ምክንያቱም የወንድሙ ሰርግ ነው። የወንድሙ ሚስት ቀለበት ነው፣ ወይም ደግሞ ወንድሙ ነው ቀለበት የሚያደርገው። ሴቶቹም ደግሞ የሆነ ሰው ሊመጣ ነበረ በሴቶች፣ ነገር ግን ያ ሰው በስራ ስለተወጠረ መምጣት አይችልም እላችኋለሁ። ሌላማ የራሱ በራሱም ስራ የራሱም ቢዝነስ ለመውሰድ ይመጣ ነበር፣ ነገር ግን ስራ ቢዚ አድርጎት ኢድም እየደረሰ ስለሆነ ብዙ ምንድን ነው ትዕዛዝ ምናምን ይኖራል። በዛ በዛ አይመጡም እላችኋለሁ። ኤልዱም እንግዲህ ወለደች። ሌላ ማን አለ? ማንም የለም በቃ ማንም የለም። እኔ እውነት ለመናገር አብርሽ ወንድምህ ታላቅ ወንድሙ ቢያመጣው ደስ ይለኝ ነበረ። ቀጥሎ ደግሞ እህቱን እህቱም እንደውም ወደ ቪዲዮ ራሱ አላመጣትም እስከዛሬ ድረስ እና ቢያመጣ እና ቢያሳየን ደስ ይለን ነበረ ማለት ነው። ሌላ ብሩኬና ሀይሚ ወላሁ አለም አይመጡም ወይ ብላቸው የምጠይቁኝም አላችሁ። ይመጣሉ ብዬ እኔ አላቀም። ሰሞኑ አይደል መተው የሄዱት። እናንተ ወጪ እኮ በጣም ብዙ ነው እንዴ! ለአንድ ሰው እኮ ሰባ ሺ ብር ነው ተባለ ደርሶ መልስ እንዴ! እንዴት ብለው ነው ሰሞኑ መጥተው ሀይሜና ብሩኬ አሁንም መልሰው የሚመጡት? እንትና ብሩኬ ባለፈው ራሱ መጥተዋል። ሁለት ጊዜ መጣሁን ለሶስት ጊዜ ጊዜ